ለምን በቀላሉ ተሰባሪ ሆነን፣ ለምን በቀላሉ ተስፋ እንቆርጣለን? ልጅ ሳለን እኮ ገና በደንብ ሳናቅ ቁመን ለመራመድ በብዙ መቶዎች ጊዜ ወድቀን ተነስተናል። ብዙ ጊዜ የፈለግነውን ነገር ካላገኘን አንመለስም ብለን አስቸግረናል ቤተሰብና ለምን ካደግን በኋላ ይህንን የምንፈልገውን ለማግኘት ተነሳሽነቱን ለምናጣለን? ለምንስ ተስፋ እንቆርጣለን? ያኔ ልጁን ሳናቅ የፈለግነውን ነገር ካላገኘን አንመለስም ብለን ቤተሰብ የምናስቸግር ልጆች ለምን ካደግን በኋላ ቶሎ ተስፋ እንቆርጣለን? ቶሎ የምንፈልገውን ነገር አላገኘውም ብለን እናስባለን። ለምን እንግዲህ፣ የእውነት ይሄ በጣም ኢምፖርታንት ጉዳይ ነው። ልጅ ሳለህ የፈለግከው ነገር ካላገኘህ እምቢ ብለህ እስክታገኝ ድረስ የማትመለስ ሰውዬ ካደክ በኋላ ራስን ካወክ በኋላ ግን በቀላሉ የምትፈልገውን ነገር ለማግኘት ስትሞክር በአንድ ተስፋ ትቆርጣለህ፣ ወይም የምፈልገው ማግኘት አልችልም ብለ አስበ ወደኋላ ታፈገፍጋለ ተፈገፍጋለ ትመለሳለህ። ለምን እንደዚህ ይሆናል? እንግዲህ እውነት ለመናገር ይሄ እንደዚህ የሚሆነው ካደግን በኋላ አዋቂ ሰዎችን እያየን ትልልቅ ሰዎችን አባቶቻችንን አጎቶቻችንን እያየን ስናድግ እና እነሱ ይቻላል የሚሉት እና አይቻልም የሚሉትን ነገር እያየን ስለምናድግ እነሱ ካሉበት አኗኗር ወጥተን እኛ ደግሞ የሆነ ነገር እናደርግ ስንል አይቻልም ስለሚሉን አሁን የነሱን አስተሳሰብ ይዘን የእነሱን አመለካከት ይዘን እኛም ካደግን በኋላ ልክ በቃ ከነሱ በላይ መሄድ እንደማንችል እናስባለን። እነሱ ካሉበት ደረጃ እኛ ከፍ ብለን መውጣት እንደማንችል ስለምናስብ ባለንበት እንደዚው ለመቅረት አንዳንዴ ተስፋ ቆርጠን ባለንበት እንቀራለን። ግን ለምን እንደዚህ ይሆናል? ለምን አንቀይረው? ለምን የተገነባብን በአስተሳሰብ ነው፣ በአመለካከት ነው። ስለዚህ ለምን አመለካከታችንን አስተሳሰባችንን ቀይረን ልክ ህጻኑ ነን፣ ገና ምንም እንደማያውቅ ልጁ ነን። የፈለኩትን ነገር ካላገኘው አልመለስም። ለምን አንደም ለምን አመለካከታችንን ወደዛን መልሰው። አንድ ሕፃን ልጅ እኮ ከረሜላ ግዛለኝ ብሎ እስካልገዛለ ድረስ አያሳርፍህም አይደል? ልክ አንተ አሁን የምትፈልገው ነገር ልክ እንደዛ ሕፃንነትህ ሁነህ አስበው። ያንን ነገር ካላገኘው አልመለስም የሚል ወኔ ማዳበር በጣም አስፈላጊ ነው። ያንን ደግሞ የምታዳብረው? አመለካከትን በመቀየር ከማህበረሰቡ ወጣ ያለ የራስን ስትራቴጂ ስትወስድ፣ የራስን መንገድ ስትቀይስ፣ የራስን አስተሳሰብ ስትገነባ፣ ያኔ ልክ እንደ ልጅነትህ አሁንም የፈለግኩትን ሳላገኝ አልመለስም ብለህ ግግም እንድትልና ገግመህ ወደምትፈልገው ነገር እንድትሄድ ያግዛል። ስለዚህ የምንፈልገውን ነገር ለማግኘት ሁሉ ተሰባሪ መሆን የለብንም። ካደግን በኋላ ለምን የልጅነት ስፈጥረን በቃ የምንፈልገውን ማግኘት እንድንችል ነው። ሲጀምር የሆነ ነገር ፈልገናል ማለት ያ ነገር ለኛ ይገባናል፣ ለኛ የሆነ ነገር ነው፣ ለኛ እንድንጠቀምበት የተፈቀደልን ነገር ስለሆነ ያ የፈለግነውን ነገር ካላገኘን መመለስ የለብንም። እስክናገኘው ድረስ ውጣ ውረዶችን አልፈን የምንፈልገው ደረጃ ላይ መድረስ አለብን። ልጁ ነህ እኮ ቆሞ ለመራመድ በብዙ መቶዎች ጊዜ እንደወደከው አሁንም የምትፈልገውን የምትፈልገውን ለማድረግ የምትፈልገውን ለማሳካ ስትንቀሳቀስ ብዙ ጊዜ ልትወድቅ ትችላለህ። ነገር ግን ተስፋ ቆርጠህ ሳታቆም እየወደቅህ ከስህተትህ እየተማርክ ያ የምትፈልገውን ነገር ማግኘት በጣም አስፈላጊ ነው። እና ወደ ልጅነታችን መለስ ብለን ብናስብ አንዳንዴ ጥሩ ነው ያ የፈለግነውን ነገር ካላሳካን እንደማንመለሰው ሁሉ አሁንም አዋቂ ሆነን የፈለግነው ነገር ካላሳከው አልመለስም የሚል እምነት ያን የማግኘት ፍላጎት፣ ያን ነገር አገኘዋለሁ ብሎ ስለሚያምን እኮ ነው ልጁ እንጂ አላገኘውም ብሎ ቢያምን ኑሮ አያስቸግርም ነበር። እምቢ ካልገዛችሁልኝ አይልም ነበር። አሁንም እኛ ራሳችን ሆነ ማንም ረዳ ሳይኖረ፣ ማንም አጋጅ ሳይኖረ ከፈጣሪ ውጭ ከፈጣሪ ጋር ሁነን ያ የምንፈልገውን ነገር ማሳካት እንችላለን። ለምንፈልገው ነገር የሚከፈለውን እየከፈልን የምንፈልገው ደረጃ ላይ መድረስ እንችላለን። በቃ ከማህበረሰቡ አስተሳሰብ፣ ከማህበረሰቡ አመለካከት፣ ከማህበረሰቡ እይታ ውጭ ሆነን የራሳችንን አዲስ እይታ የራሳችንን አዲስ አመለካከት ፈጥረን የምንፈልገውን አዲስ ህይወት፣ አዲስ ውጤት፣ አዲስ አኗኗር መፍጠር እንችላለን። ይቻላል፣ የእውነት ይቻላል። አንተ ያ ነገር ለአንተ የሚገባ ነገር ስለሆነ ነው። ስለዚህ በፍጹም ካሰብከው ሳትደርስ ደርስ ብዙ እንቅፋቶች ቢያጋጠምሁም ብዙ ፈተናዎች ቢገጥሙሁም፣ ግን እነዛን ፈተናዎች ተወጥተህ የምትፈልገው ደረጃ ላይ መድረስ አለበት። ደግሞ ትችላለህ። እምቅ ኃይል አለን ግን እኛ እናውቀውማ። እምቅ ኃይላችንን አውጥተን መጠቀም ስንችል፣ ግን የምንፈልገው ነገር በጣም ቀላል እንደሆነና በቀላል እንደምናመጠው ይገባናል አንዳንዴ። ስለዚህ በፍጹም ወደኋላ አትመለሱ። የምትፈልጉትን ነገር ሳታሳኩ አታቁሙ። በቃ ምንም ይፈጠር? ስለዚህ ይሄ የኔ መልእክት ነው። የእውነት ለምን ግግም ብለን የምንፈልገው ነገር ማሳካት አንችልም? ለምን ግግም ብለን የምንፈልገው ውጤትን አናመጣም? ሰው ምን ይለኛል፣ ወንድሞቼ፣ አጎቶቼ ሰው ቢስቅብኝ ምናምን የሚለውን ነገር እርሱት። በቃ ምንም ምንም ስለናንተ ጉዳይ የለውም? ሰው ስለናንተ ጉዳይ የለውም። ደግሞ ሰው ስለእናንተ ካወራ ሲጀመር እናንተ እየተንቀሳቀሳችሁ የመሆኑ ምልክት ስለሆነ ያንን እንደ እንደ መበረታቻ ይዛችሁ ወደፊት ብቻ ቀጥሉ። የእውነት ግግም ብለን ወደ ምንፈልገው ውጤት መሄድ እንችላለን። ግግም ብላችሁ ወደምትፈልጉት ውጤት ግቡ። ወደምትፈልጉት ዓለም ሂዱ። ወደምትፈልጉት መኖር፣ ወደምትፈልጉት ህይወት አቅኑ። ከአሁን ጀምሩ። የምትፈልጉትን ነገር ለማግኘት አሁን ካላችሁበት ጥቃቅን ነገር ራሳችሁን እያወጣችሁ ስቴፕ በስቴፕ የምትፈልጉትን ደረጃ መጨበጥ ትችላላችሁ። ይህንን ተጠቀሙበት። ወዳችኋለሁ። ቪዲዮ ሰብስክራብ፣ ላይክ አድርጉትኝ። ቀጣይ በላ አስተማሪ ቪዲዮ እንገናኛለን። ይመቻችሁ። ቻው